ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ እያልን የግንቦት 15 ቀን 2017 ዓ ም የእኩለ ቀን ዜናችንን እናስደምጣችኋለን። እስከ መጨረሻው አብራችሁን እንድትቆዩ በአክብሮት እየጠየቅን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችሁም። የብልጽግናው ጄኔራሎች ከሞት የተረፍነው ነው በኃይላችን ሳይሆን በጠላታችን አለመግባባት ነው እያሉ መናገር ጀምረዋል። ሚዲያ ከልክለው ባደረጉት የህዝብ ውይይት ላይ ይህን የተናገሩት የብልጽግናው ጄኔራል ፋኖ እንዳለው የህዝብ ድጋፍና የውጊ አቅም አንድ ወጥ መዋቅር አለመኖሩ ለእኛ ጠቅሞናል ብለዋል። ይህን የተናገሩት ጄኔራል ማናቸው? በዚህ ንግግራቸው ላይ የፖለቲካ ትንታኞች ውስጥ ምን አሉ? የሚሉትን ነጥቦች በዜናችን በዝርዝር የምናስደምጣችሁ ይሆናል። የጎንደር ምድር በልጆቿ ብርቱ ተጋርሎ ድል እያጣጣመች ነው። ከጨጮ እስከ ብናት በተዘረጋው ቀጠና የፋኖ ድል ምን ይመስላል? ከብልጽግናው ወታደራዊ አዛዥ የጦር ሜዳ ሬዲዮ የተገኘው መረጃስ ምን ይላል? ብናት ገብቱ ያደረው የእቴጌ ጣይቱ ክፍለ ጦር ተጋርሎስ ምን ይመስላል? ዝርዝሩን ከዜናችን ተሰሙታላችሁ። የብልጽግናው አገዛዝ ኢትዮጵያን የአስር ትሪሊዮን ብር እዳ አሸክሟታል። ከአገራትና ከተቋማት በተጨማሪም ከግለሰቦችም ለመበደር የማያፍረው የብልጽግና ወለፈንዲ አገዛዝ ኢትዮጵያን እጅግ ከፍተኛ እዳ ጫና ላይ ጥሏታል። በዚህ የተነሳም በቀጣይ አየር መንገድንና የሕዳሴ ግድቡን ልትሸጥ እንደምትችልም ይጠበቃል። የአብይ አህመድ የአውሮፓ ጉዞም ከዚህ በተጨማሪ ሌላ እጅግ አደገኛና ጸያፍ ስምምነትን ለመፈራረም ያለመ እንደሚሆን ተነግሯል። ሙሉ መረጃውን በዜናችን ትሰሙታላችሁ። በጦርነትም በፖለቲካም እቅዶች ሁሉ የከሸፉበት የብልጽግናው አገዛዝ የመጨረሻ የተባለውን አደገኛ ካርድ መሳፍ ጀምረዋል። መንግስታዊ ኃላፊነት የማይሰማው የኦሕዴድ ብልጽግና ስርዓት በሸዋ ቀጠና የፈጸመው አደገኛ ካርድ ምንድን ነው የሚለውን በዜናችን እናስደምጣችኋለን። ክቡራትና ክቡራን እነዚህንና ሌሎች ለሰዓቱ የተመረጡ መረጃዎችን በዝርዝር የምናስደምጥበት የግንቦት 15 ቀን የኩለቀን ዜናችን ከዚህ ሰዓት ጀምሮ መደመጥ ይጀምራል። በድጋሚ እስከ መጨረሻው አብራችሁን እንድትቆዩ እየጋበዝን በቀጥታ ወደ ዝርዝር ዘገባዎቹ እናመራለን። በቅድሚያም አሁን ላገኘነው ስኬት ጠላታ እንዳለመሆኑ ጠቅሞናል ጄኔራሉ የፋኖ ኃይሎች ከጓድ እስከ እዝ ድረስ በአንድ መዋቅራዊ እዝ ስር ሁነው አለመታገላቸው አሁን ላገኘነው ስኬት በጣም ጠቅሞናል ሲሉ የብልጽግናው ጄኔራል ተናገሩ። የብልጽግናው ሰራዊት ምስራቅ እዝ ዋና አዛዡ ጄኔራል መሐመድ ተሰማ ይህን የተናገሩት የብልጽግና መገናኛ ብዙሃን ጭምር እንዳይታደሙበት በተደረገውና ባህር ዳር ላይ በነበረው ስብሰባ ላይ ነው። ጄኔራሉ ንግግራቸውን ሲቀጥሉም ጠላት ከታች እስከ ላይ አንድ ወጥ መዋቅርን አለመጠቀሙ ነው የጠቀመን እንጂ እንዳለው የህዝብ ድጋፍና የመዋጋት አቅም ከዚህ በላይ ብዙ ዋጋ ያስከፍለን ነበር። በዚህ ሰዓት በርካታ ኃይሉ እጁን እየሰጠ በመሆኑና መሪዎቹም ስለተከፋፈሉ ተከታትለን ማጥፋት የምንችልበት ደረጃ ላይ ደርሰናል። ለዚህ ግን የህዝብ ድጋፍ ያስፈልገናል። እስካሁንም ድረስ የከበደን ህዝቡ ጽንፈኛውን ደግፎ ስለያዘው ነው ሲሉ መናገራቸውን ለጣና ቴሌቪዥን የደረሰው መረጃ አስታውቋል። የቀድሞው የአብዮታዊ ሰራዊት ወታደር ቀጥሎም ከምርኮ በኋላ የኢህአዴግ ከፍተኛ ወታደራዊ አዛዥ የነበሩትና የአሁኑ የብልጽግና ሰራዊት አዛዡ ጄኔራል መሐመድ ተሰማ የከበደን ህዝቡ አሁንም እየደገፋቸው መሆኑ እንጂ አደረጃጀታቸው የተበተነ መሆኑን ማጠቅመው ነበር ሲሉ የሰጡት ንግግር ሁለት መሠረታዊ እውነታዎችን የሚጠቁሙ መሆናቸውን ተንታኞች ይናገራሉ። ተንታኞች በጉዳዩ ዙሪያ በሰጡት አስተያየት ፋኖ በህዝብ እየተደገፈ እንደሆነ የመንግስት ወታደር አዛዥ በዚህ ደረጃ መናገሩ የፋኖን የትግል ዓላማ የአማራ ህዝብ በሙሉ የሚቀበለው መሆኑን ህዝብ እያሳያቸው ነበር። የመንግስት ፍላጎት ከህዝብ ጥቅምና ጥያቄ በተቃራኒ መቆም ስለሆነ እንጂ የአማራ ህዝብ ደጋግሞ የገለጸውም ሆነ በተግባሩ ያሳየው ነገር ቢኖር ፋኖ የኔን የዘመናት ጥያቄዎችና ቀጣይ የአብሮነት ምሰሶዎችን ለማክበር አደራ ሰጥቼ ጫካ ያስገባውት ልጄ ነው እያላቸው ነበር ሲሉ ተንታኙ ይናገራሉ። የአማራ ፋኖ ከጅምሮ ጀምሮ እስካሁንም ሆነ ወደፊት የህዝብ ድጋፍ የማይለየው በዚህ ምክንያት እንጂ በወቅታዊ የውጊያ አቅም ላይ የተመሰረተ አለመሆኑን የሚናገሩት እኒው ተንታኝ ከጄኔራሉ ንግግር ሌላው የተረዳውት እውነታ ፋኖ ከወራት በፊት መጨረስ የሚችለውን ትግል እስካሁን እንዲራዘምና አሁንም ለብልጽግና መንግሥት ተስፋ ሰጪ ምልክቶች እንዲያገኝ ያደረገው የፋኖ መሪዎች አንድ አለመሆንን ነው ብለዋል። በዚህ በኩል ከህዝብም ሆነ ከፋኖ ታጋይ ተደጋግሞ ለፋኖ መሪዎች የሚነሳው ጥያቄ አንዱ ሁኑ፣ የህዝብ መከራ ከእናንተ ስልጣን ይበልጣልና ለመሪነት አትጣሉ የትግል ዓላማችሁን ለታሪካዊ ጠላቶቻችን አታከራዩና የሚዲያ አጠቃቀማችሁንም አስተካክሎ የሚሉ ነበሩ። ሆኖም የፋኖ መሪዎች ከህዝብና ከታጋዩ የሚቀርብላቸውን ጥያቄ ወደ ጎን ብለው የብልጽግናውን ስርዓትና ሰራዊት በሚጠቅም መልኩ የፋኖ ኃይል እርስ በርሱ እንዲከፋፈልና እንዳይተማመን አድርገውታል። ይህንን ደግሞ ብልጽግና በግምገማው ያረጋገጠው እውነታ መሆኑን የምስራቅ እዝ ዋና አዛዡ ሌተናል ጄኔራል ማመር ተሰማ በግልጽ ተናግረውታል። ሌላው አስተያየት ሰጪ ተንታኝ በበኩላቸው ብልጽግና በአማራ ህዝብ ላይ የከፈተው ጦርነት በአማራ ህዝብ ላይ ያለውን ጥላቻ በተግባር ለመግለጽ ነው። ጦርነቱ ምግ ማስከበር ሳይሆን የዘር ማጥፋት ጦርነት ነው ስንል የተወሰነው ህዝብ አላመነም ነበር። ሰሞኑን የጤና ባለሙያዎች ያነሱትን የኢኮኖሚ ጥያቄ መልኩን ቀይሮ የፖለቲካ ስልጣን ፍላጎትና አገርን ለማፍረስ ነው ብሎ የሰጠው ማስተባበያ ለእኛ የቀደመ የትግል መነሻ ምክንያት የስርዓቱን ቃል አባይነት ያረጋገጠ ነው። በዚህ ደረጃ መላው የኢትዮጵያ ህዝብ በብልጽግና ስርዓት ላይ እምነት እንዲያጣ የተደረገበት ጊዜ ነው። ይህን ምቹ አጋጣሚ ተጠቅመው የፋኖ መሪዎች እርስ በርስ መወነጃጀላቸውንና በሚዲያ ጭምር መዘላለፋቸውን አቁመው የአማራ ህዝብ የሚጠብቀውን የነጻነት ተስፋ እንዲሰጡት አደራ ማለት እፈልጋለሁ ብለዋል። በተለይም አንደኛው የዝ መዋቅር በሚንቀሳቀስበት የክልሉ ክፍል ከእኔ ውጭ በዚህ ሰፈር ሌላ የፋኖ ኃይል አይምጣብኝ እያሉ የሚወስዱት የኃይል እርምጃ ሊቆም እንደሚገባና ከአማራ ህዝብ ታሪካዊ ጠላቶች ጋር የሚደረግ የጓዳ ግንኙነትም ሆነ በአማራ ህዝብ ታሪካዊ ርስቶች ላይ ወጥ አቋም አለመያዝ የፋኖን ትግል የበለጠ የሚጎትተው መሆኑን ተንታኙ ተናግረዋል። የአማራ ፋኖ ጎንደር ጠቅላይ ግዛት እዛም በሰው ጋይንት ክፍለ ጦር ከቀናት በፊት በወጣው መግለጫ የትግል ጥራት የሌለው ትግል እና የተነፈሰ ጎማ የቱንም ያለ ርቀት መጓዝ አይችልም። እኛ የተነሳ ነው ጥርት ያለ የትግል ዓላማ ይዘን ነው። ዓላማችንም የአማራን ህዝብ ከመሳደድና ከመጥፋት ለመታደግ፣ ለታሪካዊ ርስቶቹና የግዛት አንድነቶቹ ተከብሮ መኖር፣ የአሰት ርክትን አርሞ አገራዊ አብሮነትን ማጽናት እና የመሳሰሉት መሆናቸውን ገልጾ ነበር። ወደ ተከታዩ መረጃችን ስናመራ ደግሞ የአማራ ፋኖ ጋይንት ላይ ታላቅ ድል ተቀዳጀም። በተከታታይ ሁለት ወራት በአማራ ፋኖ ትግል ላይ ከፍተኛ ሚና ይጫወቱ የነበሩት ታላላቆቹ አርበኞች ሜጀር ጄኔራል ከፍ ያለው ደሴና ኮሎኔል ታደሰ ሸቴ ከተሰዉ በኋላ በቀጠናው መቀዛቀዝ ታይቶበት የነበረው የፋኖ ትግል እንደገና በከፍተኛ ተጋድሎ ተመልሷል። ሰፊ የቦታ ሽፋን አካሎ የሚንቀሳቀሰው የአማራ ፋኖ ጎንደር ጠቅላይ ግዛት ዛንበሳው ጋይንት ክፍለ ጦር ባለፉት አምስት ተከታታይ ቀናት ብርቱ ውጊያ እያደረገ ከፍተኛ ድል መቀዳጀቱን አስታውቋል። ከትናንት ማለዳ ጀምሮ እስከ ዛሬ ረፋድ በተደረገው ውጊያ የብልጽግና ሰራዊት መስመራዊ መኮንኖችን ጨምሮ በርካታ ኃይሉ ተመትቶበታል። የክፍለ ጦሩ ቃል አቀባይ አርበኛ ሻምበል ተስፋ ለጣና ቴሌቪዥን እንደገለጸው በተከታታይ 48 ሰዓት የተደረገው ውጊያ ከፍተኛ ድል የተገኘበት ነበር ብሏል። ከተገኙ ድሎች መካከልም የብልጽግናው ሰራዊት መስመራዊ መኮንን ቆስሎ ለህክምና ሲወሰድ የጦር ሜዳ ሬዲዮን ጨምሮ ጥሎ ነበር የሸሸው። ሆኖም ከባድ ጉዳት ደርሶበት ስለነበር ሊተርፍ አልቻለም ሲል ተናግሯል። አርበኛ ሻምበል አክሎም በተመሳሳይ ሁኔታ በአንበሳው ጋይንት ክፍለ ጦር ስር የሚገኘው የመሃል ጋይንት ብርጌድ አዛዥ የሆነው ሻለቃ ታደሰ ዘውዴና የክፍለ ጦሩ ምክትል አዛዥ ሻለቃ ምስረታው ተፈራ ባደረጉት የደፈጣ ውጊያ አምስት የጠላት ኃይል እንዲቆስሉ ሲሆኑ ሶስቱ አምስቱ የሞቱ ሲሆኑ ሶስቱ እንዲቆስሉ ተደርገዋል። በተጨማሪም ከሰዓት በኋላ የኃይል እጥረት ተፈጥሮብናል፣ በማለት ከመቄት ወረዳ ከደብረ ዘቢት ከተማ ወደ ጎብጎብ ያቀናው የመከላከያ ኃይል መቶ አለቃ ታምራት በሚባለው መሪነት የመጣው ነፍሴን አውጪኝ ሮጠው ሲያመልጡ ሶስቱ እንዲሞቱ ሆነው ሁለት እንዲቆስሉ ሆነዋል። መቶ አለቃ ታምራትም ይዘውት የነበረው ሬዲዮ ጥለው ከዚህ ጋር በተያያዘም በተለይ ከመገንጠያ ውሃ ምድር ዳሞት አካባቢ የሚገኘውን አርሶ አደሮችን የተመታው የመከላከያ ኃይል ስሜት ውስጥ በሚገባ ሁኔታ እርሻ ጠምደው እርሻ በሬ ጠምደው እርሻ እያረሱ በነበሩ ገበሬዎች እርሻቸውን እያስፈቱ በዱላ እየደበደቡ በአናታቸውን በአፈሙዝ እየመቱ ብዙ እንዲደሙ እንዲቆሱ እየተደረጉ በወለላ አባርና በንፋስ ሞጫ ጤና ጣቢያ ሕክምና እንዲገቡም ተደርጓል። በተጨማሪም በአካባቢው በሚገኙ አንዳንድ ወጣቶች በከረምቡላ ቤትና በሌሎች በሻለቃ ክንዳለማለም ለማለም ነው የተሰየመው ሻለቃ አንደበትክ ክንዳለም የሚመራው በመገንጠያ አካባቢ በተደረገ ደፈጣም አራት የመከላከያ አባላቶች እንዲሞቱ ተደርጓል። በሌላ የዚሁ ቀጠና ተጋድሎ የአማራ ፋኖ ጎንደር ጠቅላይ ግዛት እቴጌ ጣይቱ ክፍለ ጦር ትናንት ብናት ከተማ ገብቶ ታላቅ ወታደራዊ ግዳጁን በብቃት ፈጽሞ መመለሱን አስታውቋል። ፋኖን ለመክበብ መቀጠዋ ድረስ የተጓዘው የብልጽግና ሰራዊት በፋኖ ምት ተመትቶ ወደ ብናት ቢያፈገፍግም የጣይቱ ክፍለ ጦር ሰራዊት ተከታትሎ እብናት በመግባት የብልጽግናን ሰራዊት ከከተማ አስወጥቶ አባሮታል። እንደ ጣና ቴሌቪዥን ምንጮች መረጃ የአማራ ፋኖ እብናት ሲገባ የወረዳው አስተዳዳሪን ጨምሮ ሁሉም የብአዴን ካድሬና በኮሎኔል ቾምብ የሚመራው የብልጽግናው ሰራዊት በዙ 23 የታጀበ የሽፋን ውጊያ እየሰጠ ከካምፑ ወጥቶ ጠፍቷል። ከከተማው ዳርቻ ከደረሰ በኋላ ሙሉ በሙሉ የከተማዋ ኗሪ ኢላማ ያደረገ የዙ 23ና የሞርተር ተኩስ በመክፈት በርካታ ቤቶችን ማውደሙን የደረሰን መረጃ ያመላክታል።

የወረዳውን ብልጽግና ጽህፈት ቤት የአስተዳደር ቢሮውንና የፖሊስ ጽህፈት ቤቱን ተቆጣጥሮ የነበረው የቴጌ ጣይቱ ክፍለ ጦር ሰራዊት ይህን በንጹሐን ላይ እያነጣጠረ የአገዛዙን ሰራዊት የጭካኔ ጥቃት ተከትሎ ከከተማዋ መውጣቱ ታውቋል። የብልጽግናው ሰራዊት በአማራ ህዝብ ላይ ርኅራሄ እንዳያሳይ ከዋና የጦር አዛዣቸው መመሪያ ተላልፎላቸዋል። ይህን የብልጽግናውን ሊቀመንበር ዘር አጥፊ የጭካኔ መመሪያ አስመልክቶ ለመጀመሪያ ጊዜ ሳያስቡትም ቢሆን የተናገሩት ጄኔራል ብርሃኑ በቀለ በዳዳ ናቸው። የሰሜን ምዕራብ ዕዝ ዋና አዛዡ ህዝብን ጨፍጭፉ ተብለን የሚዲያ ፍራቻ ይከፈትብናል በሚል ስጋ ሰራዊታችንን ማስጨረስ የለብንም። ሁሉም የክልሉ ህዝብ የጽንፈኛው ደጋፊ ነው። ካድሬውም ቢሆን በግል ከጽንፈኛው ጋር ስለተጣላ ነው እንጂ እኛን አይደግፈንም፣ ማለታቸው ይታወሳል። ትናንት ደግሞ ሌላው የብልጽግና ጄኔራል ማህምር ተሰማ ህዝቡ ሊተባበረን ይገባል፣ ካልሆነ እኛም የምንወስደ የጭካኔ እርምጃ ሊኖር እንደሚችል እናስባለን ማለታቸው ተሰምቷል። የትናንቱን የብናት ከተማን በፋኖ ቁጥጥር ስር መግባት ተከትሎ የብልጽግናው ሰራዊት በንጹሃን ላይ ጭፍጨፋ የፈጸመውም ምህረትና ርህራሄ አይኖራችሁ ተተኳሽ እስከምትጨርሱ ድረስ ግደሉ በሚለው የብልጽግናው ሊቀመንበር መመሪያ መሰረት የተፈጸመ ነው። ይህ በእንዲህ እንዳለ በአማራ ህዝብ ጥላቻ የተሰወረው የሁዴድ ብልጽግና አገዛዝ የ84 ዓመት አዛውንትን በጭካኔ ረሽኗል። የጣና ቴሌቪዥን ምንጮች ባደረሱን መረጃ እንዳስታወቁት የ84 ዓመቱ አዛውንት አቶ ሲሳይ ይሁን በብልጽግናው ሰራዊት የተረሸኑት ልጃቸው ፋኖ ስለሆነ ልጆትን አምጦት በማለት ነው የጭካኔ ድርጊቱ የተፈጸመው። በጎንደር ጠቅላይ ግዛት ምዕራብ ደንቢያ አውራጃ ፈንታይ ቀበሌ አበላ ኢየሱስ የተባለ ቦታ መሆኑን የገለጹት ምንጮቻችን የአዛውንቱ አስከሬን ዛሬ ቀብሩ መፈጸሙን ተናግረዋል። የአማራ ፋኖ ጎንደር ጠቅላይ ግዛት አመራር የሆነው አርበኛ ዘመነ ምረት ከቀናት በፊት ለባዲን ካድሬዎች በዚህ ጉዳይ ማሳሰቢያ ሰጥቶ ነበር። በወቅቱ አርበኛው ባስተላለፈው መልእክት የጠላት እቅድና የመጨረሻ ግቡ በእኛ መካከል ማህበራዊ ቀውስን በማስፋት ኢኮኖሚያዊ ድህነትን ማስፋትና ሀዘን ከቤታችን እንዳይወጣ ማድረግ ነው። ይህን ተረድታችሁ በፋኖ ቤተሰቦች ንብረትና ህይወት ላይ የሚደረግን ግፍ አትተባበሩ ሲል ጥሪ አቅርቦ ነበር። ሆኖም የአማራን ሕዝብ ጠላቶችን በታማኝነት ለማገልገል ቃለ መሃል ላይ የፈጸሙት የባዲን ካድሮች ከድርጊታቸው ሊቆጠቡ ባለመቻላቸው አዛውንቱን በጭካኔ እንዲገደል መንገድ እየመሩ ወስደው አስረሽነዋቸዋል። መረጃዎቻችን እንደቀጠሉ ናቸው። አሁንም አብራችሁን ቆዩ። የብልጽግና አገዛዝ ኢትዮጵያን የ10 ትሪሊዮን ብር ባለዳ አደረጋት። የኢትዮጵያ ዳ ከ10 ትሪሊዮን ብር በላይ መድረሱን ገለልተኛው የኢትዮጵያ ኢኮኖሚ ባለሙያዎች ማህበር በጥናት ሪፖርቱ ይፋ አደረገ። ማህበሩ ትናንት ይፋ ባደረገው በዚህ አስደንጋጭ የዳ ሪፖርት የብልጽግናው አገዛዝ ከግለሰቦች ሳይቀር መበደሩን አስታውቋል። ከዓለም አቀፍ ተቋማትና ከሀገራት በተጨማሪም በርካታ ብድር ከግለሰቦች ጭምር መውሰዱን የገለጸው የኢትዮጵያ ኢኮኖሚክ ማህበር የኢትዮጵያ ኢኮኖሚ እጅግ አሳሳቢ ደረጃ ላይ በመድረሱ ቀጣዮቹ ጊዜያት ከስካሁኑ የበለጠ አስከፊ እንደሚሆኑ ጠቁሟል። የተባበሩት መንግስታትን መረጃ ዋቢ በማድረግ የኢትዮጵያ ኢኮኖሚ ባለሙያዎች ማህበር ይፋ ባደረገው ሪፖርቱ የኢትዮጵያ መንግስት የሚከተለው የኢኮኖሚ ፖሊሲ አገሪቱን እዳ የበለጠ እንዲያሸቅብ እንዳደረገው ገልጿል። ፈጣን የኢኮኖሚ እድገት ስታስመዘግብ የነበረችው ኢትዮጵያ ከ2005 ዓ ም ጀምሮ እድገቷ መቀነሱን ገልጾ በተለይም ባለፉት ሰባት ዓመታት የኢትዮጵያ ኢኮኖሚ የኋልዮሽ ጉዞ እጅግ አሳሳቢ መሆኑን በሪፖርቱ አስታውቋል። በዚህም መሰረት የብልጽግና አገዛዝ ከግለሰቦች 17 ቢሊዮን ወይም 2.3 ትሪሊየን ብር፣ ከዓለም አቀፍና አህጉር አቀፍ አበዳሪ ተቋማት 24 ቢሊዮን ወይም 3.4 ትሪሊየን ብርና ከአበዳሪ አገራት 10 ቢሊዮን ዶላር ወይም 1.5 ትሪሊየን ብር ዕዳ ሲኖርበት፣ ከአገር ውስጥ ግምጃ ቤት ደግሞ ከ3.4 ትሪሊየን ብር በላይ ዕዳ ተሸክሟል። ለዕዳው ማሻቀብ ምክንያቶች ተብለው በኢትዮጵያ ኢኮኖሚ ባለሙያዎች ማህበር የቀረቡት ደግሞ የኑሮ ውድነቱ በዜጎች የምርታማነት አቅም ላይ አሉታዊ ተጽዕኖ ማሳደሩ፣ አገሪቱ ከአምራች ኢንዳስትሪው ይልቅ ኢኮኖሚያዊ ትርፋቸው እዚህ ግባ በማይባሉ ፕሮጀክቶች ላይ ገንዘብ ገንዘብና ጊዜ ማጥፋቷ፣ እጅግ ከፍተኛ ወጪ ያስወጣ ጦርነት ለተከታታይ አራት ዓመታት መካሄዱና የግብርናውን ዘርፍ ከመደገፍ ይልቅ ችላ መባሉ በምክንያትነት ቀርበዋል። በዚህ ሁሉ መጠን ከባድ ዕዳ ላይ የወደቀችው ኢትዮጵያ በቀጣይ ሀብቶቿን ለመሸጥ ወይም ላበዳሪዎች ለማስያዝ እንደምትገደድ የኢኮኖሚ ተንታኞች ይናገራሉ። በተለይም የኢትዮጵያ አየር መንገድና የሕዳሴ ግድቡ በብልጽግናው ዘመን ለሽያጭ ሊቀርቡ እንደሚችሉ የሚጠበቁ የሀገር ሀብቶች ናቸው። የብልጽግናው ሊቀመንበር ድንገተኛ የአውሮፓ ጉዞም ይህንን ታሳቢ ያደረገ መሆኑን የሚናገሩት የጣና ቴሌቪዥን ምንጮች የፈረንሳይ መንግስት ከኢትዮጵያ ሁለት ነገሮችን እንደሚፈልግ ይናገራሉ። የኢትዮጵያ አየር መንገድ ከቦይንግ ጋር ደንበኝነቱን ሰርዞ ወደ ስታርባስ እንዲዞርና በስርዓተ ጾታ ጉዳይ የብልጽግናው ስርዓት እንዲተባበረው ይፈልጋል። ከሁለቱ ፍላጎቶቹ አንዱን ወይም ሁለቱን ካገኘ ለብልጽግናው ካበደረው ሁለት ቢሊዮን ዶላር ላይ ከ50 በመቶ በላይ የሚሆነውን እንደሚሰረዝለት ቃል እንደተገባለት ምንጫችን ይናገራሉ። የዓለም ባንክ እና የዓለም አቀፍ የልማት ድርጅት በበኩላቸው ፖሊሲዎቻቸው በኢትዮጵያ ተግባራዊ እንዲሆኑ የብድር ጫናውን ተጠቅመው እንደሚያስፈጽሙ የሚታወቅ ሲሆን በተለይ ስርዓተ ጾታና የኢኮኖሚ የልማት ፖሊሲዎችን ለማስተግበር የብልጽግናው ስርዓት ፍቃደኝነቱን አሳይቷቸዋል። ከአሁኑም በካቢኔ አባላት ውስጥ የዚህ ፕሮጀክት አባል የሆኑ ግለሰቦችን በሚኒስተርነት መሾሙ የሚታወቅ ነው። የአሁኑ የብልጽግናው ሊቀመንበር የአውሮፓ ጉዞ ይህንን ሁሉ ታሳቢ ያደረገ እንደሚሆን የአፍሪካ ቀንድ የፖለቲካ ተንታኞች ለጣና ቴሌቪዥን የተናገሩትም ከዚህ በመነሳት ነው። በመጨረሻም የብልጽግናው አገዛዝ አደገኛውን ካርድ መሳቡ ተገለጸም። የአማራን ሕዝብ ለከፋ ስቃይና መከራ ጥላለው ብሎ ከፍተኛ በጀት መድቦ ጦር ያዘመተው የብልጽግናው አገዛዝ እጅግ አደገኛ የተባለውን የመጨረሻ ካርድ ስቧል። በብልጽግናው ዘመን ኢትዮጵያ ከተጫነባት 10 ትሪሊዮን ብር በላይ ከ1.8 ትሪሊዮን ብር በላይ የሚሆነውን አማራን ለመጨፍጨፍ ለዘመተው ሰራዊቱ የመደበው የአብይ አገዛዝ በክልሉ የሃይማኖት ጦርነት ለመቀስቀስ አስቦ ሁለት ቦታዎች ላይ እሳቱን ለኩሷል። ከወራት በፊት በጎንደር ጠቅላይ ግዛት ይፋ ቀበሌ የለኮሰውን የሃይማኖት ግጭት፣ ትናንት ደግሞ በሸዋ ቀጠና ምንጃር አውራጃ ጨሌድሪ አምባ ቀበሌ ላይ ለኩሶታል። በወታደሩ የጦር ሜዳ ውሎና በካድሬው የፖለቲካ ስራ ፋኖን ማሸነፍ ያልቻለው ስርዓቱ በሃይማኖት ግጭት የራሱን ስልጣን ለማራዘም አደገኛ የሆነውን እሳት መለኮስ ጀምሯል፣ የሚሉት ምንጮቻችን፣ ከሁለት ቀን በፊት አንድ የእስልምና ሃይማኖት ተከታይ ወንድማችንን በጥይት ደብድቦ ከገደለ በኋላ ለኩ የዓላማው ላዘጋጃቸው የራሱ የጥፋት ቡድን አባላት ክርስቲያኖች ገደሉት ብሎ በመናገር ህዝብን ከህዝብ ለማጋደል ሞክሮ ነበር ብለዋል። ምንጮቻችን አክለውን በአሞራ ቤት ቀጠና ያገዛዙ ሰራዊት ያርጎባ ሙስሊም ማህበረሰብ አባላትን በመሰብሰብ ከፋኖ ጋር ለማጣላት የተለያዩ ስራዎችን ተጠቅሞ ነበር። በተለይም ፋኖ ሙስሊሙን ማህበረሰብ ለመጨፍጨፍ ነው ጫካ የወጣውና ራሳችሁን ተከላከሉ በማለት ለማታለል ከመሞከርም በላይ ጥቂት ታጣቂዎች ከመሃል በመመልመል ሴራ ጎንጉኖ ነበር። ሆኖም ከአርጎባ ማህበረሰብ የተገኙ በርካታ ሙስሊም የፋኖ አባላት ያሉበት የመንጃሩ ነበልባል ብርጌድ የመንግስትን ሴራ ማክሸፍ ችሏል ሲሉ ተናግረዋል። በዚህ ሴራው እቅዱን ማሳካት ያልቻለው የብልጽግናው አገዛዝ በቀጠናው ከምሽቱ 12 ሰዓት በሞተር የመንቀሳቀስ እገዳ ጥሎ የነበረ ቢሆንም ለዚህ እኩይ ሴራው ያዘጋጃቸውን አንድ ወንድም በሞተር እንዲንቀሳቀስ ካስደረገ በኋላ ተኩሶ ይገድለዋል። ይህን ነውር ከፈጸመ በኋላ ግን ጥቃት ሲፈጸምባችሁ ህዝባችሁንና ራሳችሁን ጠብቁ፣ ያጸፋ ምላሽም መውሰድ ትችላላችሁ በማለት ህዝብን በቁጣ ለማስነሳት ሞከረ። ምንም እንኳን ሰፊው ህዝብ ሐሳቡን የሚቀበለው ባያገኝም፣ ቀድሞ በተዘጋጁ የጥፋት ኃይሉ አባላትና በጥቂት የተታለሉ ወጣቶች መሪነት በቀጠናው የእርስ በርስ ግጭት ተነስቶ በርካታ ንጹሐን እንደተገደሉ ለጣና ቴሌቪዥን የደረሰው መረጃ ያመለክታል። በጨሌ ቀበሌ የድሪ አምባ ጎጥ በአካባቢው ማህበረሰብ ተወዳጅ የሆኑትን አቶ አምሻው ተፈራ፣ ጠምስ አከበር፣ ጠንፉ ተረፈና ወንድማቸው ዘገየ ተረፈን ጨምሮ አስር ንጹሐን የጅምላ ጭፍጨፋው ሰለባ ሆነዋል። ታጣቂዎቹ በንጹሐን ላይ የጅምላ ግድያ ወንጀል ሲፈጽሙ የአገዛዙ ሰራዊት የተተኳሽና የመሳሪያ ድጋፍ አድርገውላቸዋል። ይህ በእንዲህ እንዳለ በዚሁ ሸዋ ጠቅላይ ግዛት አረርቲ ከተማ የብልጽግና ሰራዊት ከመቶ በላይ ነጋዴዎችንና ወጣቶችን በጅምላ አስረዋል። ክቡራትና ክቡራን የጣና ቴሌቪዥን ቤተሰቦች፣ ለሰዓቱ የተዘጋጁት መረጃዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን በዚሁ እንሰናበታለን። ጤና ይስጥልን።